ያለመታደል ያለመታደል ይቺ ልጅ በቀደም ድረሱልኝ እያለች ነበረ። ኤርፖርት ልወስዳት ሁለት ሰዓት ሶስት ሰዓት ሲቀራት ድረሱልኝ እያለች ኮሜንት ደግሞ አታነብም ነበረ። ይቺ ልጅ በገዛ ደግሞ በዛ በገዛ ብሯ አሳፈረች። አታያችኋል? ይህን የምታሳየው ፓስፖርቷ በቃ ለበረራ ተዘጋጅታ ልትሄድ ነው። ምን ምስኪን በጣም ነው ያሳዘነ። እሺ ስከታተል አልነበረ። ምን ብላ መልስ እንደምትለቅ ወጣሁ ነው ወይንስ ተዊ ነው ወይንስ ወደ ሀገር የተሳፈርኩ ትላለች ብዬ ነበረ። እንግዲህ ስንት ወር ነው ሰርታ ስንት ወር እንደሰራች አልተናገረችም። ግን በራሴ ብር ትኬት ቆርጣ ልታሳፍረኝ ነው። ድረሱልኝ ባካችሁ፣ ድረሱልኝ የኢትዮጵያ ሕዝብ ባካችሁ፣ ኢትዮጵያ መግባት አልፈልግም እያለች ነበር። እንግዲህ የጎን ጉዳቷን እና የኋላ ጉዳቷን የሚያውቅ የለም። ያው መቼም የምንመጣው ደልቶን ተዳልቶን ሳይሆን ችግሮን ነው የምንመጣው ለመለወጥ። ያ ነገር አሳስቧት መሰለኝ። ግን እህቶች አትደናገጡ፣ እንደዚህ ሲመጣባችሁ እንደዚህ አይነት ነገሮች ሲመጡ አትደናገጡ። ማለትም ከሁሉም በላይ ደግሞ ጤና ይሻላል። እና ስንደናገጥ ምን እንደሚመታን እናውቀውም ምን አይነት በሽታ እንደሚሰፍርብን አናውቀው። በቃ በመደናገጥ የሆነ በሽታ ላይ እንወርቃለን። ስለዚህ አትደናገጡ። ላይቀር ነገር መደናገጡ አስፈላጊ አይደለም። በጣም አሳዘነችኝ። ላይ እያለቀሰች ነበረ። በጣም አማራጯ ያው ከእንትን ጥፊ ኮሜንተሮችም ያው ምን ረዳሽ በዚህ ነው፣ ጥፊ ውጪ ምናምን ነበር ያሏት እሷ ግን ኮሜንት አታነብም መሰለኝ። መልሳ ደጋግማ ደጋግማ ቪዲዮ ትሰራለች። እንግዲህ ማንኛውም ነገር አልሆነላትም ያው ወደ አገሯ ቁጭ ብላ ልትሳፈር ዝግጁ ላይ ሆና ነው ይሄንን ቪዲዮ የለቀቀችው። ዋናው ነገር እኔ የምመክራችሁ ከራሴ ከራሴ ያለኝ ማለት ነው፣ በራሴ አስተያየት የሆነ ነገር ሲከሰትብን ሆነ አደጋ ነገር ሲከሰትብን ተስፋ ያለ መቁረጥ ያለመደናገጥ እንደነግጣለን ነግሬያቸዋለሁ። ከእንኳን አይደለም ይሄንንና እኛ ሕገ ወጦቹ እራሱ ወርም ሁለት ወርም ወይ ሁለት ዓመት ሶስት ዓመት ሰርተንበት በቃ አንፈልግም ሂዱ ሲሉን እንዴት ነው የምንደነግጠው? ሁለት ወር ሶስት ወር ሰርተን ደግሞ ቋሚ ይሆንልናል ይሄ ስራ በቃ ቋሚ ይሆንልናል ብለን ለስራ ጉጉት ያለን ሰዎች ነን እኮ ታዲያ የምናለቅሰው ያን ነገር ጓጉተንበት በቃ አንፈልግም ሂዱ ሲሉን በጣም እንደናገጣለን ስለማውቀው ነው። ግን ከተደናገጥን በኋላ እኔ ለራሱ እደናገጣለሁ። ግን በኋላ ላይ በቃ የሆነ ልቤ ውስጥ ርብሽ ይላል። የመደናገጥ የመደንገጥ ደርሶ የመደንገጥ ነገር ይሰማኛል። በቃ የሆነ ሰላም አይሰጠኝም። ግን ራሴን በራሴ መክረዋለሁኝ። እንደገና ራስን መምከር ማለት እንግዲህ ምን አባቱ የሚለው ነገር ነው ምን አባቱ እነሱ ጋር ብቻ ነው ወይ ስራ ያለው? እነሱ ጋር ብቻ ነው ወይ? እዚህ የሀገር ብቻ ነው ወይ? በቃ አላህ እንዳለልኝ ይሆናል። አላህ እኮ የኔን ሪዝቅ ይዞታል፣ ይሄን ነው በቃ ምለው። አላህ እኮ የኔን ሪዝቅ ይዞታል፣ ለከይር ይሆናል አይታወቅም ነው ምለው። ከዚህ ከቤት ሂጂ ያሉኝ ለከይር ይሆናል። በቃ የሆነ ነገርም ሲጠፋባችሁ እንደዛ አላህ እኮ ለከይር ሊሆን ይችላል፣ አናቀውም እንጂ እኛ ከዚያ ከአንድ ነገር ላይ በቃ ከዚያ ከአንድ ነገር ላይ ስንሰናበትና ሲጠፋብን ወይም ስንላቀቀው ወይም የሆነ ነገር ለከይር ነው የሚሆነው፣ ወይ የሆነ ነገር መጥፊያችን ሊሆን ይችላል አይታወቅም። እና እንደዛ እያላችሁ ራሳችሁን ብታዝናኑ። ቁጭ ብለን እኮ አንቀርም ደግሞ። ሌላ ሀገር ቀየር አድርገን እንሄዳለን፣ እንመለሳለን፣ ሌላ ቦታ እንሄዳለን። ህገ ወጦችም ከሆነ ሌላ ቦታ እንሰራለን። ህግ ህጋዊም ከሆናችሁ ደግሞ በሌላ ቦታ ቀይር አድርጋችሁ ትሄዳላችሁ። ሌላ ሀገር ቀይራችሁ ትሄዳላችሁ። አትጨናነቁ። አልሆን ካለ ምንም አድርግ አይቻልም፣ በቃ ግን በድንጋጤ በሽታ ይለክፋችሁና ትታመሙና በቃ ሁሉ ነገር ይቀራል ማለት ነው። በቤተሰብም እዳ እንሆናለን ታመን አልጋ እንይዝና መታከሚያው ይጠፋል። ሁሉ ነገር በቃ የሰው እጅ ጠብቃችሁ ነው የምትቀሩት። ከእንደዚህ አይነት ሁሉ ራስን አለመደናገጥ ራስን በስነ ስርዓት የማድረግ እንትን መሆን አለብን። በቃ እኛ ጤና ከሆነ ልክ ጉልበታችንን የምናለፋበት ቦታ አናጣም፣ አይጠፋም። ጉልበታችንን የምናለፋበት አናጣም ምንም ቢሆን እና አትደናገጡ ህቶቼ። ግን ለሰዓቱ በጣም ነው ይህች ልጅ ያሳዘነችን። እኔ ውላሂ እርዱኝ እያለች ነበረ። ግን ኤምባሲዎች፣ የስራችሁን ይስጣችሁ፣ ቢሮዎች የስራችሁን ይስጣችሁ። እህቶቻችን እያመጣችሁ እንዲህ የምታስለቅሱ ማለት ነው። ስራችሁን አላህ ይስጣችሁላ። ከባድ ነገር ናችሁ። አንጥተው በቃ ትደውልብኝ፣ ሁለተኛ እንዳትደውይ በዚህ ስልክ ነው አሉኝ አለችው። እስኪ ተመልከቱ። ይህንን ያክል እንግዲህ ግፍ በጣም ይከብዳል። እና አትደራገጥ እህቶቼ አዲስ ስትመጡ ደግሞ ነቃ ነቃ ብላችሁ ስራችሁን ስሩ ያዘዟቸውን እሺ በሉ። ስትመጡ አትደናገጡ። ሁሉ ነገር በቃ ሰማይና መሬቱ አይደፋባችሁ። እናንተ ማታደራችኋል። ስልክ ይዛችሁ ሚዲያን እየተጠቀማችሁ ቲክቶክን፣ ማንን እየተጠቀማችሁ እንዴት መስራት ያቅታችኋል? እናንተም ጥሩ ከሆናችሁ እኮ እነሱም ጥሩ ይሆናሉ። የማይመለስ ነገር የለም። ጠንክራችሁ ለመስራት ደግሞ ሞክሩ። ቢሮ ቢሮ እያላችሁ አትሩጡ ማለት ነው። ጠንክራችሁ